ማጥፎችም መንደር ላይ ታድጋለ። ውድቀትን አጥልቆ ሲመለከቱ ታድጋለ። መኖር እጅግ አስጠልቶኛል ስል ታድጋለ። ገድባናል ስል ታድጋለ። ይዘናል ስል ታድጋለ። ቆልፈናል ስል ታድጋለ። ሄሎ ሄሎ፣ አንዱ አሜን በለ። ሃያ አስራ ሰባት ታድጋለ። ሃያ አስራ ሰባት ይበረታለ። ሃያ አስራ ሰባት ይዘረካለ። ከተጣልኩበት አዘግትመት ከጠላቴች እኔን ተናጥቀ በደምገስተያንተካረከኝ እንዴት አልዘምር እንዴት አልቀ። ኦሪት ዘጸአት ምዕራፍ ሁለት ቁጥር አራት ላይ እናቷም የሚያደርገው ታወቅ ዘንድ በሩቅ ቆማ ትጎበኝ ነበሬ። የፋሮን ልጅ ልታጠብ ወደ ወንዙን ወረደች። ደንገጡሮችን በወንዙ ዳር ይሄዱ ነበሬ። ሳጥኑን በቄጠማ ውስጥ አየች። ደንገጡሮችን ልካ አስመጠች። በከፈተች ጊዜ ሕፃኑ አየች፣ እነሆ ሕፃን ያለቅስ ነበረ። አዘነችላት። ይህን ከዕብራውያን ልጆች አንዱ ነው አለች። እህቷም ለፋርዖን ልጅ ሕፃኑን ታጠባልሽ ዘንድ ሂቼ የምታጠበው ሴት ከዕብራን ሴቶች ልጠራልሽ አለቻት። የፋርዖን ልጅ ሂጂ አለቻት። በላተኝቱን ሕዳ ሕፃኑን እናት ጠረች። የፋርዖን ልጅ ይህን ሕፃን ወስተሽ አጥቢልኝ ዋጋህን ይሰጣሻለሁ አልቻት። ሴቲቷም ሕፃኑን ወስጣ አጠበች። ሕፃኑም አደገ፣ ወደ ፋርዖን ልጅ ዘንድ አመጣች። ለእርሱን ልጁን ሆነለት። እነሆ ከውሃ አውጥች፣ ያለውና ስትል ስሙን ሙሴ ብላ ጠራች ይላል። ታድጋለህ በሚደርስ ይቀጥላለሁ። እስቲ ጎን ያለው ሰዎችን እያዙ እና ታድጋለህ ባሉት እነ እኔ ይታየኛል። የሚያደጉት ትውልዶች አሉ። ይሰማኛል። የሚያልፉት ትውልዶች አሉ። ካለ በኋላ አሁን ግደሉ ስላልኩኖ የተዋች በሚል ሀሳብ ወንድ ከተወለደ ወስታቹ ወንዝ ላይ ጣሉ አለ። ለሎያሜን ቀኝን ዘርጋለ አድግ አሎ በሌ ልቀቃውና የገረመይ አ የገረመ የሙሴ እናት ልቱ መልክ መልካም ነበረ ይላል። ከወለደች በኋላ ለሶስት ወር ሸሸገች። ልጁ እያደገ ሲመጣ ሰፈሩ ላይ ድምፅ ወጣ። ወስዳ ተቸገረችና አንድ ሳጥን አድርጋ ወንዝ ዳር ላይ ቄጠማ ውስጥ አለች ይላል። አሚን በለ። የእኔ ጌታ ንጉሱ ቤት ላይ ገባላ። የንጉሱ ልጅ የሆነችው ዛሬ ቤት ላይ ሻውር መግባታት ትችልም። ወደ ወንዝ ነው የምትወርጃለ። ሄሎ ለብዙዎቻችሁ እግዚአብሔር መልአክን ያዛለ። ለብዙዎቻችሁን የምታመልጡ መንገድን ያመቻቻለ የሚታደጉ መንገድን ያመቻቻል። ይሁንን ካል ካሜን በለ ወስጃለው። ካል ካሜን በለ ዘንድሮ ብዙ ባሮኖች አሉ፣ ብዙ አጠፎች አሉ፣ ብዙ ገዳዮች አሉ። በገዳይ መካከል ግን ታድጋለ። በአጠፎች መንደ ላይ ታድጋለ። ውልቀትን አጨልቆ ሲመለከቱ ታድጋለ። መኖሪ እጅግ አስጠልቶኛል ስል ታድጋለ። ለማን ይሁን አሜላለ ይሁኔ ሲሰብሩ ታድጋለ። ሲያስቆሰሉ ታድጋለ።

ሊሰብሩ ተዘጋጅቶ ማር በሚመስለው ምላስ ሲያታለሉ የሚያደገው ትውልድ። አሜን በል። ቀኝን ዘርካ አድጋለ በል። ልቀቀው አድጋለሁ በል። ማደግ አይቀርም በል። ማውረሴ አይቀርም በል። እኔን የገረመኝ ወንድ ከተወለደ ግደሉ በተባለው ፈርዖን ቤት ላይ አይ አሻሽያለሁ። አሁን ሌላ አንቀጣንጥች ያለውና አሁን ወንድ ከተወለደ ወንዝ ላይ ጣሉ ባለው በፋሮን ቤት ነው። ሄሎ አሜን። መጽሐፉን ወደታች ስታነቡ ሙሴ አደገ፣ ጎበዝ ሆነ፣ በረታ ይላል። ሄሎ አሜን በል የት ነው ያደገው? አጠፊ ቤት ነው። የት ነው ያደገው? ገዳዩ ቤት ነው። የት ነው ያደገው? ሰባሪ ቤት ነው። የት ነው ያደገው? በሚያስቆሰለው ቤት ነው። እችን ትዘረጋለ ህትን ትዘረካለ ሀያ አስራ ሰባት፣ ታድጋለ፣ ሀያ አስራ ሰባት፣ ይበረታለ፣ ሀያ አስራ ሰባት፣ ትዘረካለ፣ ሀያ አስራ ሰባት። ይህ ወር የሚታደጉ ወር ነው። ይዛጋ ይሁንለት። የት ነው የሚታደገው ካልክ ገዳይ ቤት ነው። አጠፊ

የሆነ ቅባት ያለ ሰው በዋዛ አይደፋም። አሜን በለ። እንደ ጤዛ አይራገፍም። አሜን የምታደገው መጀመሪያ ደረጃ ገዳይና አጠፊ መንደር ነው። የምታደገው ሚከረከሙ በስቶ ከሆነ እርግጠኛ የአንተ ማደግ እውነቱ ነው። ቀጥሎ መጠራትም እውነቱ ነው። እግዚአብሔር ከአንተ ጋር መኖርም እውነቱ ነው። ያው እግዚአብሔር አብሮ እንደነበረ እውነቱ ነው። አሜን በለ። አሜን በለ። ስላንተ ብሎ ስላንቺ ብሎ አዲስ ሕግ ካወጡ አራ ሰባሪ ትውልድን፣ አሜን በለ። ነቅለ የምትወርሰው ሰውን፣ አሜን በለ። አስለቅቀ የምትገባ ሰውን፣ አሜን በለ። ሄለ ሄለጩህና አሜን በለ። ሁለተኛ የምታደገው በሚመተቱት መካከል ነው። ጩህና አሜን በል። አርብና ኦሮብ የእንትና ሞት ነው ብሎ ሲጠበቁ ምንታት ይወልዳል ያሜን በለ። አራ ደጇ ድንበሮ ተዘግቷል። ስን አራቱም ክፍት ነው አሜን በለ። አባዬ የሜላላ ይሁንለት፣ አሜላላ ይጽናለት፣ አሜላላ ይታተሜ። በሚመተቱት መካከል ፀርቅ ጥላት ትጠፋለች ባለው ቦታ ላይ መሬት ነው የምትገዛው፣ ቤት ነው የምትሰራው ከዚህ ከተማ እንትን አይቃጭና በማታ ትጠፋለች በለ በተባለ ቦታ ላይ አንዳንዶች አስለቅቆ ይወርሳሉ። አንዳንዶች እየበረቱ ይሄዳሉ። እየቀነሱ ሳይሆን እየጨመሩ ይሄዳሉ። እየለመለሙ ይቀጠላሉ። ዘርጋ ነገር እየበሳ ይሄዳል። ሄሎ እየሰፋት ይሄዳል። በሚመተቱ መካከል መተተኛ እንዳለ መጽሐፍ ቅዱስ ግልጽ ያደርጋል። ግን አንተን አያጠፋም። ብዙ ሰው መተተኛ አለ እንደ ይላል ኦሪጂናል መተተኛ አለ ባይኑር መጽሐፍ ላይ ይጻፍ ሄሎ ይበለ መጽሐፉ ላይ የተጻፉ ሁሉ ግልጹ ነው። የት ነው የምታደገው? በሚመተቱት መካከል ሆነ ገብቶ እንትን አድርጎ በጭቃ እንትን አድርጎ እንዳያተን ከባልለው በሌብት ወጥቶ ክፍያ ያቀፍዮ አስመትቶ ሲያመጡ አንተ ጨምረ ትገኛለህ። ደረጃህን ጨምረ ትገኛለህ በርትተት ትገኛለህ። ነገር ዘልቆ ታገኛለ። ደርቋል የተባለ ለምልሞ ታገኛለ። ሄደ የተባለ በይድብ ተመልሶ ታገኛለ። ሶስተኛ ደረጃ የምታደገው ረጋሞች መካከል የሚመረቁ ሳይሆን የሚረግሙት፣ ደፋው፣ አጠፋው፣ ወጋው፣ ገለበጥኩት፣ አናቱ ይበሳ በሚለው መካከል አንተ ስሩን ትሰዳለህ። እ አሜን በል። መንገዷን ቆልፊያለሁ ሲል አንተ ሃጂ ነይ አባ አባ አባ፣ አንዱ አሜን በል በእናትህ እንትና እኮ ርግማው ሄደ እቲ ላይ አንተ ነይ እንጂ ሄሎ ሰማይ፣ ወደ በረከት ይቀየራል። አንድ ጊዜ ባራቅ እንደዚያ አለ። እስራኤል ልጆችን ካየህ በኋላ በሬ የለመለመ የሳር እንደሚጨርስ ይህን ህዝብ ህዝብ ይጨርሳልና ና እናርግምልና ለባላም ባላም፣ ለእርግማን ተራራ ሲወጣ አንድ ድምፅ መጣ። ይህ እስራኤል ህዝብ አለ ትልቁ ተራራ ላይ ለብቻቸው የሚቀመጠው ህዝብ ናቸው። አሜን በላ ምን ሆኖ አስለቅቆ የሚቀመጡ አስደክሞ የሚወርሱ እየተባረኩ ህዝብ ናቸው አለ። እርግምልኝ ብዬ ጠርች፣ አንተ ሰውየ እየመረክን አለ። ሌላ ድምፅ ሊመጣ ይችላል ተራራው እንቀይር አለ። ሰባት ጊዜ መሳዊ ሲያደርጉ እንደዚህ ነው። ከያዕቆብ አለ ኮከብ ይወጣል አለ ከእስራኤል ብትር ይነሳል አለ። የሞአብን ሚዛንን ይመቷል አለ። አንተ ሊቀቀውና አሜን በል ምኑ መቶ ነው? እርግማኑ መቶ ወደ በረከት ነው ተቀየረው። እጅ ትሰጣለ ትጠፋለ የተባለ የሞአብን ምን አለ፣ ሚዛናቸውን ሽመታል አለ። ማን የሚነሳ ከእስራኤል የሚነሳ ብትር። አሜን ይበለ። ማነው የእስራኤልን የእስራኤል ቡቃ የሚቆጥረው፣ መንጋቸን፣ ቁጥራቸን የሚቆጥረው ማን ያለ? ምንድነው የበለዓም አፍ ላይ ነበር እርግማን ነበር። በሚረግሙት መካከል ታድጋለ። አልገባልም? አሜን ይበለ። ምን በሚያደርጉት በሚረግሙት መካከል ጎን ያለው ሰዎችን ያዘ። በሚረግሙት መካከል በለ ታድጋለህ በለ አስለቅቀ በለ ይወርሳለህ በለ ማውረሲ በለ የማይቀር ጉዳይ ነው በለ አራት ነጥብ ነው በለ አንዱ አሜን ስለ ይሁንለት አንዱ አሜን ስለ ይፈጸመ። በተቀባ ዳዊት ላይ የወጣ ሳኦል ቤት እየደከመ ሲል የዳዊት ቤት ግን እየበረታ ሄደ፣ መጽሐፍ ይላል። መጨረሻ ላይ ዳዊት እንደዚህ አለ። እኔ አለ ካሳደደው ከሳኦል ቤት ይቅርታና ምሕረት አድርጌ ማለፍ ይፈልጋለው። ሰው አለ ከሳኦል ቤት፣ ጠላት ቤት ሆኖ ደግነትና ቸርነት ለሰራለት ስለ ዮናታን አንድ ሰው አለ ሲል ቤቱ ዘር መንዘር ሁሉ ተመጥቶ ሽባይ ነበረ። መንፈስት ነው ያገኘ። ሄሎ አሜን በለ። ልክ የተቀባ ሰው፣ የሚረግምና የሚገፋ ሰው መጨረሻው እንደዛ ነው የሚሆነው። እጅ የሚያሳደዱት ይሰናከላሉ። የሚረግሙት ከምድር ገጥታ ይደፋሉ። እኔ ሲሆን አይቻለሁ። አሜን በለ። እኔ ሲበረታ አይቻለሁ። አሜን በለ። ሆኖላችኋል።